ቅዱስ ገብርኤል ሆይ ወደ ኔና። ቅዱስ ገብርኤል ሆይ ወደ ኔና። ቅዱስ ገብርኤል ሆይ ወደ ኔና። ሊቀ መልአክ ሆይ ወደ ኔና። ሊቀ መልአክ ሆይ ወደ ኔና። ሊቀ መልአክ ሆይ ወደ ኔና። መጋቢ ሐዲስ ሆይ ወደ ኔና። መጋበ ሀዲሶ ወደኒና መጋቢ ሀዲሶ ወደኒና እሰግ ለቅዱስ ገብርኤል እሰግ ለቅዱስ ገብርኤል እሰግ ለቅዱስ ገብርኤል ምስጋና ይሁን ለቅዱስ ገብርኤል ምስጋና ይሁን ለቅዱስ ገብርኤል ምስጋና ይሆን ለቅዱስ ገብርኤል ስብሐት ይሁን ለቅዱስ ገብርኤል ስብሐት ይሁን ለቅዱስ ገብርኤል ስብሐት ይሁን ለቅዱስ ገብርኤል ኃያሉ ቅዱስ ገብርኤል የአብ መልእክተኛ ኃያሉ ቅዱስ ገብርኤል የአብ መልእክተኛ ኃያሉ ቅዱስ ገብርኤል የአብ መልእክተኛ። ኃያሉ ቅዱስ ገብርኤል የወልድ ባለሟል። ኃያሉ ቅዱስ ገብርኤል የወልድ ባለሟል። ኃያሉ ቅዱስ ገብርኤል የወልድ ባለሟል። ኃያሉ ቅዱስ ገብርኤል የመንፈስ ቅዱስ አገልጋይ። ኃያሉ ቅዱስ ገብርኤል የመንፈስ ቅዱስ አገልጋይ። አያሉ ቅዱስ ገብርኤል መንፈስ ቅዱስ አገልጋይ ቅዱስ ገብርኤል ብስራተ ዜናዊ ቅዱስ ገብርኤል ብስራተ ዜናዊ ቅዱስ ገብርኤል ብስራተ ዜናዊ ቅዱስ ገብርኤል የካህናተ ሰማይ ጓደኛ ቅዱስ ገብርኤል የካህናተ ሰማይ ጓደኛ ቅዱስ ገብርኤል የካህናተ ሰማይ ጓደኛ ቅዱስ ገብርኤል የሚካኤል ወዳጅ ቅዱስ ገብርኤል የሚካኤል ወዳጅ ቅዱስ ገብርኤል የሚካኤል ወዳጅ ቅዱስ ገብርኤል በእግዚአብሔር ፊት የምትቆም ቅዱስ ገብርኤል በእግዚአብሔር ፊት የምትቆም ቅዱስ ገብርኤል በእግዚአብሔር ፊት የምትቆም። ቅዱስ ገብርኤል አጽናኝ መልአክ። ቅዱስ ገብርኤል አጽናኝ መልአክ። ቅዱስ ገብርኤል አጽናኝ መልአክ። ቅዱስ ገብርኤል አማላጅ ተራዳኤ። ቅዱስ ገብርኤል አማላጭ ተራዳኤ። ቅዱስ ገብርኤል አማላች ተራዳኢ። ቅዱስ ገብርኤል እሳተ ነበልባል ቅዱስ ገብርኤል እሳተ ነበልባል ቅዱስ ገብርኤል እሳተ ነበልባል። ኦ የራማው ልኡል ኃያሉ ቅዱስ ገብርኤል ሆይ ክብር ምስጋና ላንተ ይገባል።